ላለቅስ ነው የመጣሁት። ዛሬ ግን ማለቅስ አይመስልም። በጣም ኮሜዲያን ነው። የሱፍ ተበድሬ ነው ያመጣሁት። በጣም ከኪንግ ኦፍ ሱት ነው ያመጣ ነው ነው ነው ጎረቤቴ ሁሉንም ነገር አውቀዋለሁ። ማላውቀው እዚህ ያለችው ነገር ለየት ያለች ነች። እሱ ከረባት ሆኖ ግን ወደ ውስጥ ወጥፎ ከረባት ሆኖ ፋንሲ ከረባት ውጭ ሀገር። እኔ ግን እንደዚህ አይነት ነገር ምን ይገርመኛል። ለምሳሌ አንተስ ታደርገውማ። ፒስ ነው እንደዚህ ሳይሆን ፒስ ነው ያበደ። እኔ ባረገውማ የማይሆን እንትን አለው

መቼ ነበር የመጣው? አይ ቲንክ ከሳምንት በፊት ያህል እንዴት አገኛት? አዲስ አበባ በጣም አሪፍ ደስ ይላል። ፀሐዩ ግን ለስድስት ዓመት ያጠራቅ እንኳን ወዝ አሁን አልቆ ነው ነው ነው አለቀ እንትን ምንድን ነው ሰው ምናምን አላስቸገረም። መንገድ ላይ ሰላም የሚለው ሰው ምናምን አልበዛም፣ ግር አልገባም። አለ ግን እንዳስብ እንደጠበቅኩት። እውነት ለመናገር አብዛኛው ሰው እንደዚህ ነው የሚለው እንደዚህ። አይ ቲንክ ስለሚሾሩ ነው መሰለኝ፣ የሆነ እንዳልረብሸው እንትን እንዳለ ሰው ሰላም ይላሉ። ካየኋቸው ሰላም እንባባለን። ከረባት እኮ ነው ብዙ አፕሮች የሚያደረጉ ሴቶች ናቸው ወንዶች ብዙ የሰጠኋቸው አድቫይሶች አሉ። እሱን ነበር መልስ ነበር የጠበኩት ፕራዳ ካልገዛልሽ እንዳትቀበይ ምናምን ነው ስለሚላችሁ ነው ልል ነበር አንዱ ምንድነው፣ በቃ ሴቶች የምታግዘው ለወንዶችም እሰጣለሁ ምክር፣ ግን የሴቶቹ ብዙ ይታያል። ምንደሆነ አላውቅም። ኢል የሴቶች ስለቅ የወንዶችም እለቃለሁ። ፌር ነኝ። ግን ወንዶቹ የሴቶቹ ላይ ነው እንግዲህ የእናንተ እያለ ለምንድ ነው የሴቶች መጥተው ዝም ብለው ሰምተው ኮሜንት ይጽፋሉ። ለምንድ ነው ለሴቶች ብቻ የምትለቀው? የወንዶች አለ ተናገርኩኝ፣ ተናግያለሁ። ከዚያ አንድ ቀን ማየት አይቀር የሴቶቹን፣ መጥቼ ወደ ፍላወር ቤት ሄድኩልክ በስነስርዓት እንግዲህ ካልገዛልሽ አስቀንጥረሽ አስወጪ። ግን የዛኔ የሆነ እንትን ረበል ነበርኩኝ። በቃ እንትኑ ነበር። አሁን ተረጋግቻለሁ። ወንዶችም ሴቶችም ወዳቸዋለሁ። ሁላችሁም ምንድን ነው እኔ አዶናይ መጀመሪያ ላይ ቲክቶክ ላይ የመጣልኝ ጊዜ ኢንስታግራም ላይ ነበረ ሪል በሰላም እንደዚህ እያየው የኔ ቆንጆ ወንዶች ነው እዛ ብሎ የሆነ ሰሞን እንደዛ ነበረ ኮንቴንቱ። ከዛ ግን ከዜሮ እንጀምር እንዴ ነው ወይስ አሁን የመጣንበት ጠቅለል ካረካት በኋላ ከዜሮ እንጀምራለን? እሺ ብቻ ቆንጆ ነው። ለምታል አገሩ። ከዜሮ እንጀምር። የት ሆስፒታል የት ከዛ በኋላ የሰፈር ነው ያደግኩ ዜሮ ሐሙሽተ ዜሮ አምስት ይባላል። እዛን ያደግኩት። ከዛ ወደ ዳግማ አምሳል የሚባል ሰፈር ሙባረኩኝ። ዳግማ አምሳል ነዥማ የሰፈር ነው አሪፍ ጸዴ ነው፣ የሀብታሞች ሰፈር ነው ምናምን እንደዚህ። የለም ሰው የለም፣ የሀብታም ሰፈር ነው ያለን፣ የሀብታም ልጅ ነው። አዎ ያብዳሙ ብሎና ምን አይነት እንትና ምን አይነት ሀብታም ንገረን እስኪ አስተዳደግ ምናምን። ማሚ አታዋሪ ብሎ ክፍሉን የሚዘጋው ልጅ ምናምን። እናቴ በጣም ነው ማከብራት በጣም ወዳት አለው። ፋሚሊ በአጠቃላይ በቃ ሪስፔክት አድርጋለሁ። አስተዳደገው አሪፍ ነው። በጣም የሆነ ላለ ያን ያህል ሪች ሀብታም የሚባለው ማለት ነው። አይ ሁሉም ነገር አክሰስ አለኝ፣ አክሰስ አለኝ ናት ላይክ ኤክስትሪምሊ የውጭ ሀገር ምናምናም ሳይሆን እዚህ ኢትዮጵያ ያለው ነገር ሁሉም በደንብ አፎን ማድረግ እንችላለን። ፎቅ ቤት ነው። አይ ማወቅ ስለፈለግን ነው። ሌቭ እንትን የሚል ቪዲዮን አላየሁትም፣ ግን ስለ እሱ ቪዲዮ ስታወራ አይቻለሁ። ቤታችንን አሳይቼ ሰው ደነገጠ ምናምን በጣም ላግሪ ሲሆነ ቤት እንዳላችሁ መቀሌለ ቪዲዮን አላየሁትም አንተ ያወራሁን ያየሁት በጣም አሪፍ ቤት ነው ያላቸው በጣም የሀብታም ልጅ ነው ማለት ማለት፣ ገብቷችሁ በጣም ፎቅ ቤትማ ከሆነ በቃ ጨረስን እኮ ደረጃ ከወጣሽ በቃ ሀብታም እኮ የገዛ ቤትሽ ውስጥ ደረጃ አለ ትከልጃለሽ። እንዴት ነበረ እድገትህ፣ ምናምን ምናምን አስተዳደግህ? መጀመሪያ ኬጂ ተምራለሁ። ኬጂ ተምር ያለው የት ነው የተማርኩት? ኤስ ኦ ኤስ ይባላል፣ ኤስ ኦ ኤስ የሚባል ኬጂ ነው የተማርኩት

እዛ ነው የተማርኩት። ዘጠነኛ ክፍል ወድቄ ወጣ። አወራር ግን እንዳለፈ ነው። ምን አይነት ትምህርት ቤት ነው? እስኪ አሁን ለምሳሌ ኖርማል ኬጂ ከኬጂ እስከ ዘጠነኛ ክፍል ምናምን አንድ አይነት ግቢ ነው። አንድ አይነት ግቢ በቃ የኬጂ ይለያል፣ የተለየ ነው። ከዛ ወደ አንደኛ ስትገባ አንድ አይነት ነው። ማጠቃለያ ግቢ ሰፊ ነው፣ በጣም በጣም ሰፊ ነው። ያምራል ደግሞ ትምህርት ቤቶቹ ይሄ ክላስሩሞቹ ያምራሉ በጣም ዲዛይኑ በውጭ ሀገር ሰዎች ነው የተሰራው። ሄርማን ግርማይነር ምናምን ይባላል። እሱ ነው ዲዛይን ያደረገው። በጣም ደስ የሚል ትምህርት ቤት ነው። ከዛ ስንት ነበራችሁ ክላስ ውስጥ ምናምን? ስንት ተማሪ ነው የሚኖረው? አጥንት ነው እኮ መሳት ያለብህ ጥያቄዎች። አላጠናም፣ አልጽፍምም አውዝ ዳ በቃ የለም ሶ በምን ምክንያት ነው እንደዛ? ትምህርት ብዙ እንትን አይደለም አይመችም ነገር ነው ወይስ አልወድም። በቃ ነቅቼ ይበታለሁ፣ ከድሮ ጀምሮ ትምህርትን ነቅቼ ይበታለሁ ስላችሁ እንደማይሆን ከልጅነት ጀምሮ ምናምን ወይ የሆነ በቃ ክራሽ ካለኝ እሷ የምፈልግ ነበር የነበርኩኝ በጣም ድሮ የሴት ጥናት ነበር። ማለት ጊዜ በቃ አፍቃሪ ነበርኩኝ። ቺክ አፈቅራለሁ፣ እምቢ ይባላለሁ። ሪጀክት ትደረጋለህ፣ ን ታደርጋለህ። ከዛ ከጓደኞች ጋር ማየት ሲኒማ እወዳለሁ። ጌም መጫወት ዛ ዝ ማይ ላይፍ። የሚያፈጥር ነው ከቤቱ የሚወጣው ህፃን እያለ ጎርሰውን እየዘጋ ዛሬ እናፈጥራለን። እንደዛ ነበርኩኝ በጣም እውነት። ላይክ ዲስክራይብ አድርገኛል። በጣም ኳስ ምናምን አትጫወትም ነበረ ወይ? እጫወት ነበር። ሚኒሚዲያ ምናምን አክቲቪቲዎች ምናምን ነበሩ? ኖ ምንም በቃ እንደዛ አክቲቭ አልነበርኩኝም። አይ ቲንክ በጣም ኢንሴኪር ነበርኩኝ። ከልጅነት የጀመረው ራሴን ዝቅ ማድረግ ሰው ነበርኩኝ። ከዛ ጊዜ ጀምሮ ነው ሄቪ የነበርከው? ወፍራም ነበር ወይ ቀጭ ነበር? ቀጫጫ በጣም ነበርኩ፣ ግን በሁሉም ነገር በቃ እየተሰረብኩኝ ያደኩኝ ሰው ነው። እስፔሻሊ ላይክ የሀብታም ልጅ የሚለው ቃል ወጥቶልኛል ከልጅነት ጀምሮ ማለት ነው። ከሰፈራችን ቤታችን ቢታይ የምለብሳቸው ጫማዎች ትምህርት ቤት የሚባረረው በዛ ነው፣ በጫማ ባለባበስ የምናምን በጣም ፀድ ጫማ አርገ በቃ ቀያየር ነበር። አይ ቲንክ በጣም መታየት ደግሞ እፈልግ ነበር። ዛኛ ልጅ ነበርኩኝ ከዛ ጠዋት የሆነ ጫማ ለብስ ነበረ። ከዛ እረፍት ሄጄ ማ ጫማ ቀይሬ የሚመጣ ነበረ። በጣም ብዙ ነበረኝ። ለሶስት ሳምንት ኮንሲስተንትሊ እየቀያየርኩኝ ለብስ ነበረ። አዲስ ትምህርት ቤት ስገባ እንደዛ ነው ያደረግኩትና ስሜ በዛ ታወቀ። ከዛ በጣም ቡድ መደረግ ጀመርኩኝ። ኤክስትሪምሊ ማለት ነው። ተማሪዎች በእኔ ይቀናሉ። ወንዶች ኤክስትሪምሊ እንደዚህ ተኝቼ፣ አዲስ ትምህርት ቤት ገብቼ ያስታውሳለሁ። እንደዚህ ተኝቼ ማለት ነው። አንዷ ይህ ሚድሮ የሚባለው እነዛ ኢንሴክቶች ኢንሴክቶች ሰብስባ ቅማል እነዛ ናቸው እነዛ ናቸው ቅማል እዛ ነው ቅማል አይ፣ ማን ቁጭ ብለ እንደዚህ እየፈተለ ግን እነዚህ እባብ የሚመስሉት ጥቃቅን በጣም በቃ ትል መሰለኝ ነው። አ ትል መሰለኝ አ እሱን በጣም ሰብስባ ከየት አባቱ እንደመጣቸው አላውቅም። ስብስብ አድርጋ አላከችልኝ። ከዛ ይህ ላንተ ነው ምናምን፣ በክብር ነው የተሰጠኝ። ከዛ በክብር ክፍት አዎ፣ የመጀመሪያ እንግዲህ የመጀመሪያ ቀኔ ነው ትምህርት ቤት። እዛ ክፍት ታደርገዋለሁ ላይክ

ለምን ይመስላል ግን ሁሉም ሰው አንተ ላይ ግልብጥ እያለ የነበረው? አይ ቲንክ ሜይ ቢ ጸባይ የለህም ነው ምናምን፣ የዛን እንደዛ አልነበረህም ነው ሳነካቸው፣ በቃ ራሴን እንከባከብ ነበራ፣ ጫማዬን ለብሳለሁ ሽቶ አይ ያስመጣሃል አስበው፣ የዛኔ ደግሞ ለምን እንደሆነ አላውቅም፣ ራሴን መንከባከብ፣ በቃ ጸዳ ማለት ምናምን ወዳጅ ነበርኩ እና ሽቶ ምናምን አድርጌ ስገባ “አንተ ሴት አሴት” የሚል ስም ወጥቶልኝ ነበር፤ በቃ ሁሌም ቡሊ መደረግ ነው፣ ኤቨሪ ፋኪንግ ዴይ። እኔ የዛኔ ነው አይ ቲንክ ሀብታም መሆንን የጠላሁት፤ የሀብታም ልጅ ብሎ መጠራት ለራሱ አይ ሄት እት በጣም አስጠላኝ። ከዛ የሆነ ሰው የሀብታም ልጅ ነሽ እንዲ ምናምናም ሲሉኝ ማለት ነው፣ በቃ ራሴ ዲፌንድ አደርጋለሁ። ትሪገር ሆኖ ነበረ፣ በቃ በጣም እናደድ ነበረ። በቃ ቢኮዝ ታርጌት ምደረግ ነው የሚመስለኝ፣ ከሆንኩኝ ማለት ነው። ከዛ በጣም ብዙ ጫማ ይቀያየር፣ ካለቀስ ደብሮ አንተ እግዚአብሔርን፣ በጣም ይገርም ነገር ነው። በዚህ ሳይድ ሰዎች ወይኔ የሀብታም ልጅ በሆንኩ ምናም ብለው በቃ የደብራቸዋል፣ በዛ ሳይድ ደግሞ የሀብታም ልጅ ተባልኩ። በቃ እንደዚህ እንትን ምንድነው ሰዎች ቡሉ ያደረጉኝ ምናምን ብለውም ቅር የሚላቸው ሰዎች አሉ። ቀን በቀን እኮ ምንድነው መሰለክ የሚጠብቁኝ ሰዎች አሉ። ላይክ ወደ ውጭ ስወጣ የሚጠብቁኝ ግብራ ግብራ ወንዶች አሉ። የኔ ጫማ ለመውሰድ፣ የኔ ልብስ ለመውሰድ፣ ከእናቴ ገንዘብ ለመስረቅ። እናቴ ደግሞ አታውቅም፣ አይገርምት? ከእናቴ ገንዘብ ለመስረቅ ማለት ላይክ እሷ ከቦርሷ ገንዘብ ለመስረቅ ሰርቅ ነበረ። ለሰው ሰጣቸው። አዎ በቃ ፖሊስ ተናገር፣ ልጅ እንገላለን፣ ትምህርት ቤት አትሄጂ ምናምን። የዛኔ ደግሞ ልጅ ስትሆን ታላቅህ ኢዝ ላይክ መልአክ ነው ገባህ። በቃ ታላቅ ሲሆኑ እንደንት በጣም ሪስፔክት ስለምታደርጋቸው ኮንትሮል ዘ ወርልድ መንግስት ናቸው እነሱ። ስለዚህ እነሱ ልክ ከትምህርት ስትወጣ ውጭ ጠብቀው ያሰራርኋል፣ ብር አምጣ ብለው። ብር አምጣ የሚሉ ውጭ አሉ፣ ትምህርት ቤት ውስጥም አሉ፣ ሰፈርም አሉ። እረፍት የለም ገባህ። ባክ ቱ ባክ በቃ ወሬ ተቀባብለዋል ን አይቢኬይም ላይክስ በጣም በቃ ፈሪ ሆንኩኝ ገባህ ምክንያቱም ሁሉም ሰው እኔ ላይ ነው አንድ ብቻ ቢሆን ለመደባደብ ፕላን አድርገህ ትወጣለህ ምናምን ሁሉም አንተ ላይ ከሆነ ግን ደግሞ ያወራሉ በቃ ይሰጣል ጠይቁት ችግር የለውም ልጅ አይደለም እንዴ ይሰጣቸዋል ችግር የለውም ትንሽ ከተባለ የሚሰጡበት በቃ የሚሰጥ ነው በቃ እንትን ነው ዝም ብላቸው አስፈራረው ተናገረው ያዘው ችግር የለውም ከዛ ና ይላለ ይዘህ ና በቃ ሰዎች ከቤታቸው ሲወጡ ዛሬ ባገኝ ነው ባገኝ ነው ሀብታም መሆን አስጠላኝ። በጣም ገንዘብ አልፈልግ፣ ገንዘብ ይዤ መታየት አልፈልግ፣ ዘንጭ የመታየት አልፈልግ። ስንተኛ ክፍል ላይ ይህን ሪላይዝ አድርገህ ሪላይዝ እንትን ማድረግ ጀመርክ ወይ አለባበስ ምናምን መቀየር ምናምን ጀመርክ? በቃ እራሴን ማሳነስ ጀመርኩኝ፣ መታየት አልፈልግ። ስንተኛ ክፍል አካባቢ? ኢ ቲንክ ኢ ዋስ ስምንተኛ ዘጠነኛ፣ ስምንተኛ። የዛኔ አሁን አስታውሳለሁኝ የሆነ ቡሊ ሊያደረገኝ መጥቶ በቃ እየመጣ ይቀበለኛል ምናምና ፖሊስ የሆነ ማናጀር ነበር እኛ ሆቴል ላይ የሚሰራ፣ እሱን ነገርኩት። ሆቴል አላችሁ ነው ማናጀር ነበር፣ እና በጣም ይወደኝ ነበር። በቃ በጣም አራዳ ነበረ። እሱን ነገርኩት፣ ላይክ በጣም በቃ የሆነ ልጅ እየመጣ ደግሞ አሁን ቡል እያደረገኝ ነው። የሆነ እንደ ቀላል መስዬ በጣም ከባድ ነው፣ ባይዞ ለመናገር ሰው ቀላል ይመስለዋል። እራሳቸውን የሚያጠፉት በዚህ ነው። ፊል ትራፕት መናገር አትችልም። ከዛ ምናለ እንደ ቀልድ አድርጎ፣ እሱ ደግሞ በጣም ስማርት ነው። ኦኬ ማን ነው ችግር የለው ራ ምናምን ብሎ ነገረኝ እና ከዛ በነገ ሁለታ ፖሊሶች ይዞ መጣ። ከዛ እስኪ ጥራው ምናምን ስጠው የፈለግከው ነገር አለ። ከዛ ጠራሁት ወደ ቤት መጣ ወደ በር፣ ፖሊሶቹ ከዛ በቀኝ በግራ እንዴት እንዳሯረጡት ብታዩ። የዛኔ ነው ላይክ የሆነ ላለ ሰው አለልኝ አልኩት። እውነት ለመናገር የሆነ ትንሽም ኦኬ ላይክ መታገዝ ይችላለሁ ብዬ ያሰብኩበት ቀን የዛኔ ነው። ከዛ በኋላ ቀነሰ እንትኑ ቡሊንጉ ምናም አልቀነሰም። ትራማታይዝ ሆኝ ያለው ኢቭን ሴፍ በሆንም ኢቭን ውጭ ሀገር ወጥቼ ያለው አይም ስቲል አፍሬድ ኦኬ ትፈራለህ። ይሄ ልጅ ተመልሶ ሊመጣ ይችላል ብለህ በቃ ፖሊሶቹ ስለመቱት ምናም ትራማው ቢግ ስለሆነ አይምሮዬ ውስጥ ማለት ነው ኢስ ላይክ ሪያሊቲ ነው እውነት ነው በቃ ካናዳም በሆን አሜሪካም በሆን ማለት ነው ላይክ ድንግጥ ድንግጥ ነው የምትለው ኮንፊደንስ የለም የሰው አይን እያየት ማውራት አትችልም። ዝቅት ዝቅተኛ መሆን ነው። መናገራችንም ኦፒኒየን አይኖርህም። ፒፕል ፕሊዘር ትሆናለህ። እሺ ብቻ ነው መልስክ። ኖኖ ማለታችን ኖኖ ካልክ ታቃታለህ። ኢቨን ዶ አሁን ተለውጭ ስፖርት እየሰራውኝ ነው፣ ቦክስ አድርጋለሁ ምናምናምና፣ ግን ስቲል እዚህ ህፃን ነው ያለው፣ ፈሪው ልጅ አለ ውስጤ ላይ ገባቸዋል። ስለዚህ አሁን የነዛን ትራሞች ስትላሉ ኦቨርካም አራርካቸው ኦቨርካም አርጊያቸዋል። እንመጣለን ወደሱ፣ እንመልሳለን ወደኋላ ስለሆነ ማለት ነው እንትን ግን ከማን አይተህ ነው በልጅነት ላይክ መልበስ፣ ሽቶ መቀባትና የሚለውን በዛ እድሜ ከየት አመጣው? ብታየው ታላቅ ወንድም አለ? ራሴ ነው ከራሴ ነው በቃ። ስንተኛ ልጅ ነው? ታላቁ ነኝ። ፊልም በጣም ሳይ አለ እሱ፣ በጣም ኢንፍሉወንስ አድርጎኛል እሱ ኤም ቲ ቪ ምናምን ነገር በቃ፣ ሁሉ ሁሉ በቃ አታልፈኝም። አማርኛ ሙቪ አንደኛ በቃ በጣም መከታተል ነበረ። ምግብ እየበላው ሙቪ ማየት ነው። ይህን አይነት ችግር አይተሃል? አይነት ችግር ነው ታውቃለህ። ከውጭ ሲታይ እንደዚያ ነው። የሚገርም ደስ የሚል ነገር እኮ አይደለም። በጣም ዝገት ነው፣ ሳስበው በጣም ዝገት ነው። ግን ዝም ብሎ ሄዶ ለእንትኑ ማናጀር መናገሩ በጣም ፀዴ ሙቪ ነው መጀመሪያ አይደለም ወርስ ነው የሚያደርገው። ቡሊ እኮ በተናገርክበት ቁጥር ተመልሶ ይመጣል። ደግሞ ተናገርክ ብሎ እኮ ነው የሚመጣው። ድጌ መናገር ነው። እስከ መቼ ሰው ያድነዋል? የልጅ ሰው እየተከተለው እኮ አድ ነው። እስከ መቼ ታዲያ ቡሊ እየተደረገ ሲኖራል ነው የሚሆነው? አሁን እስከሚያቆሙ ድረስ፣ ወይ ራስ ስታንዳፕ ፎር ሰልፍ ራስ፣ ወይ መደባደብ አለብህ አለበለዚያ አይቆም። ግን መፍትሄው የዛኔ ወይኔ እንደዚህ ባደርግ ነው ለምታስበው ነገር የለም። የዛኔ ምንም አላውቅም ምንም አሁን ነው ከአሁን ሆኜ አሁን እንደዚህ ባረግ ይስተካከል ነበረ ነገር ተሸውጄ ነው ብናገር ግን አትናገርም። አይሆንም። አሁን ልጆቹ ተናገሩ ምናምን ብትላቸው ሁሉም ጥሩ ነው፣ እግዚአብሔር ይመስገን። ናምናም ብናገር ግን ቢሆን ስለዚህ ይሻል ነበር ማለት ነው ፍላሽ የሆነ ላይፍ ከዛሱን ቶክ ሆኖ ኢሚዲየትሊ ኤኒቲንግ ዳት ውድ ሜክ ሚ ሲን ላይክ የሚያሳይኝ ነገር ሰው እንዲያየኝ የሚያደርገኝ ነገር ላስት ኢት ኮምፕሊትሊ። በዛ ጊዜ ቆይ ስለዚህ ይሄ እነዚህ ሁላ ቡሊዎች እያጋጠሙ ከዛ ደግሞ ልታፈቅር ነበር እንዴት ነው የተፈጠረው? ሻሩክ ነበርኩኝ በቃ ሙቪ ነው። ሙቪ አማርኛ ሙቪ

የመጀመሪያ ክረሽ ስታያክፍ ላይ ነበር። አራተኛ አራተኛ። ናቹራል ይወደዳል። በቃ ይወደዳል ቆንጆ። ቨርጅኒቲን ያጣሁት ከዛ በፊት ነው፣ ከአራተኛ ክፍል በፊት። እንደዚህ ይቻላል?

ሰርግ ሰርግ ትላለህ። እንዴት እንዳወቅኩት አላውቅም። ነገርኩ ባልና ሚስት ነገር ሪከርድን ሰብሬዋለሁ። የኢትዮጵያ እንትና እንደዚህ አይነት ነገሮች ስታወራ ወሬ አይደለም የሚገርምን፣ ሰው ፊት ለዛው በጣም ብዙ ሰው የሚያዩ እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርምን። ባይ ዘ ወይ ወሬው አይደለም ገባህ? እንዴት እንደዚህ አይነት ነገሮች የምታደርገው? እሺ ሁላችንም ማለት ነው ወይ አክቲንግ ላይክ እቺ ህይወት ጥቅም እንዳላት ጥቅም የላትም። አያችሁ፣ እኔ በጣም ኤክስፕሎር ማድረግ እወዳለሁ። ላይክ ስለ ህይወት በደንብ አጥንቻለሁ፣ ብዙ መጽሐፍቶችን አንብቤያለሁ፣ የህይወት ትርጉሟን ለማግኘት ማለት ነው። አንድ ያወቅኩት ትርጉም እንደሌላት ነው። ልብ ብላችሁ ካስተዋላችሁ ማለት ነው፣ እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው። እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን፣ እናስመስላለን። ሁላችን በቃ የሆነ ህይወት እንደተሳካልን እንዳወቅናት ነው የምናስመስለው፣ አናቅም። ሁሉም ሰው የየራሱ ገመና አለው፣ የየራሱ ሚስጥር አለው።

ከዛ ሶሻል ሚዲያ አንተ ደግሞ የሶሻል ሚዲያ ሰው ነው። ያንን ብሬክ አድርጎ ሳይመስለው ማውራት መቻሉ ቴክስ በጣም ነው በጣም ነው የሚባለው። ልክ የፍልስፍና ሀሳቡ ሲጀምር እ የተመቸኝ በቃ ሁላችንም አናቅም የምናደርገው ነገር። ጭንቀት ውስጥ ነሽ ሁሉሽም ራስሽን ትጠያለሽ። ሁልሽም የደበቅሽው ሚስጠር አለ። ሁልሽም እየን ለመስበር ነው የመጣሁት። ደግሞ ማስክ ባህል፣ ጭምብላቸው ጭምብላቸው፣ የውሸት ኑሮ። ሁሉም ባህል ሁሉንም ሳይሆን ይሄ እንዳንናገር የሚያረገንን ከሰው እንደዚህ የሚያረገንን ባህል ነው እያልክ ያለው ። አንቺ ቁጭ በይ እረፊ፣ ተረጋጊ፣ እንዳትናገሪ ልታይ፣ ልታያት በይ። አንተ ደግሞ እስኪ ጠንከርበል፣ እስኪ እንደዚህ ይበል፣ እስኪ ቆፍጠን ዎ እንዳትታይ፣ እንደዚህ ሁን አ የምንለው ይህ ነው። ይገባቸዋል። ያደግንበት ነው። በቃ ተማሪ እችን ተከታይ እንደዚሁን እየተባልን እኮ ነው ያደግነው። መስመር አለን። መስመር ውስጥ ነሽ። ሁልሽ በተቻለኛ የተወሰነ ጋይድላይን ያስፈልገንም ብለህ ታስባለህ? የምን ጋይድላይን? ኢንኮንትሮል እንድንሆን በእንደዚህ አይነት መንገድ ብትሄዱ ጥሩ ቦታ ላይ ትደርሳላችሁ የሚባል አይነት ኮንትሮል ምንድን ነው ለአንተ ለምሳሌ ሃይማኖት አንደኛ የሃይማኖት ጋይድ የሚያደርግ መንገድ አለ ሲስተሙ ማን ነው የፈጠረው ሰው ሶሳይቲ ድሮ የነበረ ሶሳይቲ ለምን ለኢንዱስትሪ ኢንዱስትሪ ምንድን ነው አይደለም ሰዎች የተሻለ አሁን ለምሳሌ የተሻለ ስታተስ እንዲኖራቸው የተሻለ ስታተስ እንዲኖራቸው። ሰው ሞራል ኮምፓስ ነገር ነው አንተ ለማለት እያሰብክ ያለው የሆነ የሆነ ጋይድላይን ያስፈልገናል። ልጆች የልጆች አስተዳደግ የሚባለው እኮ ለዛ ገባ? ልጅህን በእንደዚህ አይነት መንገድ ታሳድገዋለህ። እሺ፣ አትስረቅ፣ እሺ፣ እንትን አትበል፣ ሰዎችን አክብር፣ ትልልቅ ሰው ፊት አትፍጠን። ገባ? እነዚህን ነገሮች የምትተዋቸው ከሆነ ኖኖ ይሄ ጥቅም የለውም ብለህ ልጅህን ልጅ ሽማግሌ ፊት ሲፈጥ ነው አይደብርም። ትልቅ ሰው ፊት ምናምን መፍጠንና ዲስሪስፔክት ማድረግ ይለያያል። ዲስሪስፔክት አድርጊ አለ አለ ሪስፔክትፉሊ ግን ሰዎችን እንዲያከብር ተረጋጋ መባል እንትን ነገር አይመስለኝም። አሁን ለምሳሌ በተገቢው ቦታ ማለት ነው ያንተ ሞራል ኮምፓስ ወይ ፍቅር ኦልዌይስ አንድ ሰውን ፍቅር ካስተማርከው ክብርን ያውቃል። ሰዎችን መውደድ ካስተማርከው፣ ሴት ይህ ማለት ነው። ሞራል ማለት ሞራል ማለት ቀዝቀዝ በል ማለት አይደለም። ሞራል ማለት ተረጋጋ፣ ቁጭ በል፣ እንደዚህ ልበስ አይደለም። አሁን አንተ አንድ ሕፃን ልጅ ትላላቅ ሰዎች ላይ ፊት ላይ ካለት መረጋጋት አለበት ብለ ታስባለህ? ይህ ሀሳብ ከየት ነው የመጣው? ትልቅ ሰዎችን አክብሮ አሁን ለምሳሌ ልጆች በቃ ዝም ብሎ ኢንትሩሲቭ ቶታቸውን በቃ የሚቀበሉ መጮህ ባለባቸው ሰዓት የሚጮሁ ምናምን ምና ትልቅ ሰዎች ቁጭ ብለው እያወሩ መረበሽ የማይፈልጉ ሰዎች በሆነ ልጅ መረበሽ አለባቸው። እያራስብ ገባ ሰው ትልቅ ሰዎች ሲያይ ኦኬ መረጋጋት አለብኝ ብሎ እንዲያስብ እፈልጋለሁ። እነዚያ ትልቅ ሰዎች ህፃኖች ናቸው። አደልት ህፃን ነው የፈለግከው? ምን አደልት ህፃን ነው የፈለግከው? የሚያገናዝብ ህፃን ነው የፈለግከው፣ አይደለም በልጣጣ ህፃን ነው የማልፈልግ በልጣጣ መንበላጠጥ ነው። ትልቅ ሰዎች ፊት ህፃንማ እንደ ህፃን አክት ማድረግ አለበት። ህፃን እንደ ህፃን አክት የሚያደረገው ደግሞ እንደፈለገ ሲጮ እቃውን አንስቶ ሲጥል ምናምን፣ ከዛ ህፃን እንደ ህፃን አክት እንዳያደርግ የምታደርጊው አትጮህ ምናምን እያል ስነግሪ ነው ወንድሜ። የእኛ አሳሪ የእኛ ትልቁ አሳሪያችን ታላቅ የሚለው ቃል ነው። ባ እነዚህ የምታያቸው የስልሳ ዓመት ሽማግሌዎች ማለት ነው። ሽማግሌ ወጣቶች አይሜ እንደነብራቸው አስተካክሽ። የስልሳ ዓመት ህፃኖች ናቸው። ገባ ሱሪያቸው ተቀየረ ፊታቸው ተቀየረ አረጀ እንደዚህ ያሉ እንጂ ህፃኖች ናቸው ስቲል የተጎዱ ህፃኖች ጄኔሬሽናል ትራውማ የሚባል አለ አሳሪና ታሳሪ ይህ ካልተሰበረ ደግሞ ሁሌም ህፃኖች እየተሳሰሩ ይኖራሉ ታላቅህን አክብር የሚለው አስተሳሰብ ልጆችን ያሰረ ነው ገባ አሁን አንተ ተረጋጋ የሚለው የመጣው አንዱ የቤተሰብ አካል እንደዛ ብሎ ስለነገረ ነው ይህ አስተሳሰብ ከዛ ውስጥ የምትናገረው ነገር አለ፣ አምንበታለሁ። ልጆች በቃ መረጋጋት አለባቸው፣ የሚያስፈልገ ቦታ ላይ ሰዎች ማክበር አለባቸው ብዬ አስባለሁ። እውነት ነው። አንድ ልጅ ከመቆጣጠር ይልቅ ፍቅር ካስተማርከው እነዚህ ሁሉ ነገሮች በተፈጥሮ ያደርጋቸዋል። ገባ። አሁን ብዙዎቻችን ግን የተዛባብን ምንድን ነው ፍቅር እየተሰጠን ሳይሆን መታዘዝ እየተሰጠን ያደግ ነው፣ እየታዘዝን ያደግ ነው። ፍቅርና ትእዛዝ መለየት አይችልም አብዛኛው። አተልጅ ተረጋጋ፣ ቁጭበል ቁጭበል ትንሽ ለመሮጥ ከፈለገ ትንሽ የሆነላለ፣ ሰላም እንደምን አላችሁ እኔ ምናምን ብሎ ኤክሳይትድ ሆኖ መናገር ይፈልግና ማለት ነው። አንድ ቤት ሰባ እንደዚህ ላይ ያየዋል ፍጥጥ ቁጭ ብለ ስነስርዓት ከያዘ ምንድን ነው እሱ ጎበዝ ጎበዝ የኔ ልጅ አየክቺ መርዝ ይባላል። ይሄ በፍቅር መልክ ማለት ነው። ስለዚህ ማፍቀር ማለት አንድ ሰው ማሳየት ነው ህይወት ምን እንደሆነ ስትገባ ፍቅር ምን እንደሆነ ሪስፔክት ማለት ፍቅር ነው። ስት ፍቅር እስኪ እናስተምር፣ ትእዛዝ ከምንሰጥ ፍቅር እናስተምር። እስኪ አሁን አንድ ልጅ ተነስቶ መቦረቅ ከፈለገ ማለት ነው ያ አባት ወይም ያቺ እናት እየታዘዙና እየታሰሩ ካደጉ ስቲል ልጃቸውን ያስራሉ። ያ ልጅን ፍቅር ካስተማሩት ግን አሁን አንድ ሽማግሌ ሄዶ ቢያቅፍስ፣ በጣም ወድሃለሁ፣ በጣም ነው የሚያማረብህ። ዛሬ ይህ አሁን ንቀት ነው ወይስ አይ አሁን አስፈላጊ አሁን ለምሳሌ አሁን አንተ ያልከው ነገር ልጁ እራሱን መግለጽ በሚፈልግበት ሰዓት መገደብ ሳይሆን፣ የኔ አባባል አሁን ለምሳሌ ልጆች አሁን አንዳንዴ አላስፈላጊ ነገር ያደርጋሉ። የዛኔ ኦቢዲንስ መማር አለማን ትልቅ እንደሆነ በረከት ለማለት የፈለገው ምን መሰለህ፣ አንተ ባልከ መንገድ ልጅ ብታሳድገው እንደፈለገ ይደግ ብለ ፍቅር እየሰጠኸው ማሳደግ መቅበጥን ያመጣና መቅበጥ ወደ ዲስሪስፔክት ይሄዳል፣ ነው አሁን እናንተ እያላችሁ ነገር ገብቶኛል። እሳት አለ እሳቱን አትንካ ነው። ትልቅ ሰው ምናምን ሲመጣ ብልት ሰው ምትት ይሄ ልጅ ምን መማር ነው ያለበት? መታዘዝ፣ ኦቢዲየንስ፣ በስነ ስርዓት እረፍ ሲባል የሚያርፈው በቃ ሲቆጡት ወደዛ ሚሄድ እንደዚህ አድርግ ሲባል የሚታዘዝ አይነት ልጅ ነው መሆን ያለበት። ብዙ ጊዜ የኢትዮጵያ ልጆች ምናምን ይባላል አ ይሄ ኢትዮጵያውያን ምናምን ፈረጆቹን የደስታቸው እናቱን የሚከስ ልጅ አንዳንዴ አንዳንዴ የሆነ የሆነ ነገር ላይ ተረዳቸዋለ፣ ግን ብዙ ቦታ ላይ የውጪ የፈረንጅ ልጅ እና የሀበሻ ልጅ መታዘዙ አንድ አይነት አይደለም። እውነት ነው፣ ገባ ያንን ሁላ ፍሪደም መስጠት ልክ ነው ብዬ አላስብም እኔ እውነት ለመናገር ለአንድ ልጅ